በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለስቅለት በዓል አደረሳችሁ። ስግደት እና ምንጣፍ በዕለተ አርብ። እኔ እስከማውቀው ድረስ ኦርቶዶክሳዊያን ክርስቲያኖች አምላካቸውን ከሚያስቡባቸው የአመቱ 365 ቀናት ውስጥ እንደ ዕለተ አርብ የሚሆን ቀን የለም። በዕለተ አርብ ከልጅ እስከ አዋቂ ያሉ ሁሉ የጤና ችግር ያልገደባቸው፣ አስቸጋሪ ነገር ያልገጠማቸው ሁሉ ከቤተክርስቲያን ለስግደት የሚቀር የለም። በተለይ ከስድስት ሰዓት እስከ ዘጠኝ ሰዓት ባሉት ሰዓታት ከቤተ ክርስቲያን ውጭ የሚሆኑ በጣም አስቸጋሪ ሁኔታ ላይ የሆኑ ምእመናን ወይም የስም ክርስቲያኖች የሆኑ ባለማኅተቦች ንግዳቸው ያሳሳቸው የዋሃን ወይም የጥምቀት ክርስቲያኖች ብቻ መሆን አለባቸው። ከሊቅ እስከ ደቂቅ ቤተ ክርስቲያን የሚገኙባት ዕለት ዕለተ አርብ ክርስቶስ የሰውን ልጅ ለማዳን መከራ የተቀበለባት፣ የተገረፈባት፣ የወደቀባት፣ የተነሳባት፣ በጥፊ የተመታባት፣ ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ የተመላለሰባት፣ በምድራዊ ነገስታት ፊት ለፍርድ የቀረበባት፣ ከፊቱ ላይ ምራቅ ምራቃቸውን ለመትፋት አይሁድ ያላፈሩባት፣ ትሑቱ ክርስቶስ እንደ በግ ለመታረድ ወደ ቀራኒው የተወሰደባት፣ ሐዋርያት ፈርተው የተደበቁባት፣ ይሁዳ የተጸጸተባት፣ እመቤታችን መራራ ለቅሶ ያለቀሰችባት ክርስቶስ መስቀል የተሸከመባት አይሁድ ከፊትና ከኋላ እየጎተቱ እያዳፉ አምላካችን ላይ መከራ ያጸኑባት የሸዋ አክሊል በራሱ ላይ የደፉባት በመስቀል የተሰቀለባት በአምስት ሚስማሮች የተቸነከረባት የመስቀል ሞት የሞተባት ወደ መቃብር የወረደባት ናት ዕለት አርብ። ወደ ተነሳንበት አርዕስት እንመለስና በዚህ ዕለት ለስግደት ወደ ቤተ ክርስቲያን የሚሄደው ሕዝበ ክርስቲያን እያየው ዋልኩላችሁ። ምን ነው ስግደት አይደል ለምን አርፋ ትሰግድም ምን ዓይንህን ከዚህ እዛ ተንከራትታለህ እንደምትሉኝ አልጠራጠርም። ያውም ለስግደት ወደ ቤተ ክርስቲያን የሄድኩት እኔ ለካስ የቆምኩኝ እስኪመስለኝ ድረስ የሰውን እንቅስቃሴ መቃኘት ስራ ብዬ ነው ያልኩት። ከወትሮ በተለየ መልኩ ምእመናን በዕለተ አርብ ወደ ቤተ ክርስቲያን ሲሄዱ ነጠላ ከመልበሳቸው በስተቀር በገጠሪቱ የሀገራችን ክፍል የሰፋቻትን ሰሌን ወደ ገበያ ይዛ እንደምትሄድ አንዲት ሴት ጋር ተመሳሰሉብኝና በመገረም እየቃኘው ስንት ቃለ እግዚአብሔር አመለጠኝ መሰላችሁ በዚህ ቀን ሰሌንና ምንጣፍ ከቤት የሚቀር አይመስለኝም ይቺ ቀን የምእመናን አልጋ ተራቅቶ የሚውሉባት ቀን ሳትሆን አትቀርም አንዳንዶች የሚይዟቸው መስገጃዎች ግን ሰው ከአፈር ነው የተፈጠረው ብትሏቸው አይ አይደለም ብለው አፍ አውጥቶ የሚከራከሉ ይመስላሉ አንዳንዶች በቤታቸው ሆነን በቤታችን ሆነን እንኳን ለልብሳችን ለስጋችን መቆሸሽ ይህን ያህል ይህን ያክል የምንጨነቅ አይመስለኝም። ቤታችን ሲሆን መሬት እንዳይነካን የምንል እንደምንኖር እገምታለሁ። እንዲህ ያለን ክርስቲያኖች ካለን በእውነት ምስኪኖች ነን ማለት ነው። አይደለም በዕለተ አርብ በሰሙነ ሕማማት እንኳን እረ የምን ሰሙነ ሕማማት በአጽዋማት ወቅት ሁሉ ምእመናን ከሰብዓዊ ሀሳብና ስሜት ራሳቸውን ነጻ ማድረግ እንዳለባቸው አባቶች በትምህርታቸው አበክረው ያሳስባሉ። አያችሁ እኛ ግን ምን ያህል ምስኪኖች እንደሆንን፣ ለመስገጃነት የቀረቡት የምንጣፎቹና የምንጣፎቹ ውበትና አንዳንድ የምእመናን ከልክ ያለፈ መሬት አይን ካኝ የሚል ጥንቃቄ ስናይ አንዳንድ ጆሮቻችን አቅማችን ለማሳየት አልጋችን ይዘን ለምን አልመጣንም የምንል ይመስለኛል። እቤት አለ የሚባለው ምንጣፍ ይዘን የምንቀመጥበት ተጣጣፊ ወንበር አስከትለን የለበስነው ልብስማ ለጉድ የደራረብ ነው። ብዛት ቢታይማ እነዚህ ሰዎች ለውትድርና ነው እንዴ? ለውትድርና ነው እንዴ የሚሄዱት የሚለን ምስኪን ሳይኖር አይቀርም። ለምን ቢባል አለባበሳችን ለጥይት መከላከያ እንጂ ለብርድና ለፀሐይ አይመስልምና ነው። ለስግደት የተሰበሰብንበት አጸደ ቤተ ክርስቲያን እኔ ነኝ ለስጋ ምቾት የተዘጋጀ አልጋ ከማስመሰል በላይ ምን ምስኪንነት አለቆይ የሚገርመው ነገር በቤተ መቅደስ ውስጥ እንኳን ለመስገድ ምንጣፍ መዘርጋት የሚቀጣቸው ምእመናን እንዳሉ ስናስብ ችግሩ ምን ያህል ጥልቅ እንደሆነ መረዳት ቀላል ያደርግልናል። በዓመት አንድ ቀን እንኳን ስጋችን መርሳት ያቃተን አማኝ ተብዬ ምስኪኖች ከኛ ከኦርቶዶክሳውያን በቀር ማን ያውም ንጽህናቸው ለዘመናዊ መናፈሻነት የቀረቡ የከተማ ቤተ ክርስቲያናት ውስጥ በስህተት አፈርና ትቢያ በማይታበይባቸው ዘመናዊ አድባራት ላይ እንዲህ የምንጣፍና ሰሌን ይዞ ከመንከራተት በላይ የተዋሰ መስኪንነት ከየት ይገኛል? አባቶቻችን የቤተ ክርስቲያን አፈርና አዋራ ቅመው አፈሩን እምነት ሆኗቸው የስጋ ህመማቸውን ለማዳን ተሻሽተው እንደተፈወሱ እንደሚፈወሱም ስናስብ ደግሞ መዳን ያልቻልን ባለመድኃኒቶች መሆናችንን ቁልጭ ብሎ ይታየናል። እረ እውነትም ምስኪኖች ነን። በቤተ ክርስቲያን ነዋያት በመጠቀም የተጸየፉ የሚጸየፉ ምእመናን እየበዙ መምጣታቸው ሳትሰሙ የቀራችሁ አይመስለኝም። ለዘመነ ኮረና ምስጋና ይግባውና ይሄ ነገር ልክ እንደሆነ እንድንቀበለው ተገደናል። ህጻናት ለማቁረብ ውሃ አሞቀው የሚመጡ ምእመናን፣ ጸበል ለመጠጣት መጠጫ ይዘው የሚመጡ ውሃን በሀይላንድ ይዘው ወደ ቤተ ክርስቲያን በመምጣት ከቅዳሴ በኋላ ያንን እንደ ጸበል የሚጠቀሙ ምእመናን እና የመሳሰሉት አካሄዶች መጨረሻቸው መገመት ቀላል ቢሆንም አማርረትክ እንዳትሉኝ ግምቱን ለእናንተ ትችዋለሁ። በዚህች ዕለት ወደ ቤተ ክርስቲያን ከጠዋቱ ሰዓት ጀምረው እዛው የሚውሉ ምእመናን ያሉ ቢሆንም አብዛኛው ምእመን ግን የስጋ ፍጆታውን አዘጋጅቶ ከጨረሰ በኋላ ከቻለ ስድስት ሰዓት ካልሆነም ከዚያ በኋላ ባሉት ሰዓታት ወደ ቤተ ክርስቲያን ይሰበሰባል። ክርስቶስ ከሐሙስ ማታ ጀምሮ በመከራ በስቃይ እስከ አርብ ዘጠኝ ሰዓት የሚቆይ ቢሆንም አብዛኛዎቻችን ብቅ የምንለው ከተሰቀለ በኋላ ነው። ይህ ቢስተካከል ጥሩ ነው እላለሁ። የስጋው ጠወረዳችን ለሰዓታት ቆም ብናደርገው መልካም ይመስለኛል። በዚህ ዕለት የሚያጠቡ አራስ እናቶች ልጆቻቸውን እንደታቀፉ ለመስገድ ሲጣጣሩ፣ አረጋውያን በደከመ ጉልበታቸው በደረቀ አጥንታቸው ጎንበስ ቀና ሲሉ ንጹሐን ህጻናት ሲወድቁና ሲነሱ እንደማየት የሚያስደስት ነገር የለም። ይሁን እንጂ ዕለቱ አንድ ቤተሰብ ሁሉ በአንድ ቦታ በአንድ ዓላማ የተሰበሰበ ቢሆንም ከቤት ያላለቀ ስራ የጓዳ የጎድጓዳው እያወሩ ቃለ እግዚአብሔር ሳይሰማ ኪርያላይሶን ሲባል ብቻ መንቃት፣ ሰው ሲሰግድ ብቻ መስገድ እንጂ ከዛ ያለፈ ነገር መስማት አለመቻላችን ግን እጅግ ቅር ያሰኛል። ወንዶች የበሬና የበግ እንዲሁም የፍየል አለፍ ሲልም የቅርጫ ገበያው እያወሩ እያወጡ እያወረዱ እቱ ይደርስባቸዋል። ሴቶቹ ደግሞ የዋሉበትን የሚውሉበትን በሙሉ እንዴት እንደ ጸሎት ደጋግመው ደጋግመው አንዷ ለዋንዷ ደግሞም ለሌላኛዋ ሲያወሩ ሰዓቱ ያልቅና እቱ በሰላም ሲባል የዛሬ ስግደት በጣም ፈጠነ ሲሉ ተሰማቸዋላችሁ። ዕለተ አርብ ይህንን ሁሉ አሳየችን። ለነገሩ ይቺ ዕለት እኮ ታምረኛ ናት። መከራ የሚገባቸው ተቀምጠው፣ ንጹሐን ላይ የሚፈረድባት ሰዎች፣ ፈጣሪያቸው ላይ እጃቸውን ያነሱባት አላዋቂዎች፣ በእውነት ላይ ሆ ብለው የተነሱባት፣ ጥበበኛው ዝም ያለባት፣ ሰነፎች የስንፍናቸውን ጥግ ያሳዩባት፣ ተናጋሪዎች ብቻ የሚሰሙባት፣ ዝምተኞችና የዋሃን የሚረገሙባት ዳኛ ተቀምጦ ወንጀለኞች ፍርድ የሰጡባት፣ ከሳሽ ተከሳሽ የክስ ጭብጥ ያልተለየባት፣ የንግስና ወንበር ለተራ ሰው የተሰጠባት፣ ጥያቄውና ምላሹና መልሱ ፍጹም የተራራቀባት፣ በሆታ በጩኸት ብቻ ውሳኔ የተሰጠባት ዕለትናት ዕለት አርብ። እናም በዚህች የክርስቶስ መከራ ለማሰብ የተሰበሰብነው እኛ ክርስቲያን ብንሆንም ነገረ ህማማቱ ከግብረ ህማማቱ እየተቀዳ በድምፅ ማጉያ ወደ ጆሮአችን ለማድረስ ጥረት ቢደረግም፣ አባቶች ቀድመው እኛን ቆመው እኛን ንቁና ትጉህ ሆነን የክርስቶስ መከራ እንድናስብ ያላሰለሰ ጥረት ቢያደርጉ፣ እኛ ከቤታችን በተሻለ ምቾት ውስጥ ሆነን የወሬ ጣዕማችን ስናረካ፣ አንዳንዶቻችን ምንጣፋችን ላይ ተንጋለን እንቅልፋችን ስንለጥጥ ሰዓቱ አለቀብንና አባቶች ለጥብጣቡ ሲወጡ እንደምንም ተነስተን ተጋፍተን የተቀበልነውን ስግደት ሰግደን ወደ ቤታችን ለመሄድ እየተሯሯጥን ነው እላችኋለሁ። እረ ቆዩኝማ፣ በጥብጣቦ ስግደት ሲታደል አንዳንዶች አባት መረጣ ገብተን ነበር ብላችሁስ ተገረማችሁ አይደል? አሁን ምስኪንነታችን በደንብ ይገባችኋል። ነገሩ እንዴት መሰላችሁ? ተሰብስበን አንድ አባት ከበን ስግደት ልንቀበል ስንል ከመካከላችን አንዱ እኛ አባት የሚያድሉት ስግደት መጠን ብዙ ነው በሚል ስሜት ለሌሎቻችን ሹክ አለላችሁ። ከዛ ረረ ብለን ወደ ኋላ መለስ ብለን ቀለል ያለ ስግደት ወደሚሰጡት አባት ተንጋግተን ሄድን እላችኋለሁ። እና ከኛ በላይ ምስኪን ከወዴት ይገኛል? ክርስቲያኖች ቤተክርስቲያን ሆን ሆነን ክርስቲያኖች ቤተክርስቲያን ሆነን በክርስትና የአንድነት ሱታፌ ላይ በንቃት የምንሳተፍበት ጊዜ እጅግ አናሳ ነው። ይህም ቤተክርስቲያን ውስጥ ያሉት አገልግሎቶች ሚስጥራት ነገር እግዚአብሔር እንዳንረዳ የራሱን ተጽዕኖ አሳድሮብን ይገኛል። ቤተክርስቲያን የሚረግጠው ምእመን ብዛት ከውጭ ሲታይ የሚያስደነግጠውን ያክል በክርስትና ህያው ጎዳና ላይ ተመላልሰው አብነት የሚሆኑ ክርስቲያኖች እጅግ አነስተኛ ያደረገው ይኸው በቤተክርስቲያን ሆኖ ከቤተክርስቲያን ጋር አለመሆን በቅዳሴ ጸሎት ላይ ቆሞ የቅዳሴውን ትምህርት ከዜማውና ከድምፁ በስተቀር አንዱንም ያለመረዳት ነገር እግዚአብሔር በሚነገርበት ስብከተ ወንጌል መርሃ ግብር ላይ ቁጭ ብሎ አንድም ቃለ እግዚአብሔር ወደ ሕይወት ሳያስገቡ በእልልታና በዝማሬ ቀልጠው መመለስ፣ ወዘተ የመሳሰሉት ችግሮች የገጠሙን መጠን ሳንመጣ ተኝተን ተገኝተን ሳንገኝ በምንመላለስበት በክርስትና የሚመስል ግን ከክርስትና የራቀ ከስም ያልዘለለ ክርስቲያኖች ነን ቢባል ማጋነን አይደለም። ስለሆነም ከቤተ ክርስቲያን የውስጥም ሆነ የውጭ አገልግሎት ላይ የምንሳተፍ ምዕመናን ቁጥር ከቁጥር የዘለለ ክርስትና ከብዛት ያለፈ ተጽዕኖ እንዲኖረን ካስፈለገ ይቺ ችግራችን የምንፈታበት መንገድ መቀየስ ይኖርብናል። ይህ ካልሆነ ክርስትናችን የስም ብቻ ይሆንና ስጋዊ ማንነታችን ይገንና አገልግሎታችን በስጋ ሀሳብ ብቻ አይመሰረትና ወደፊት የሚሆነውን የሰይጣን ጆሮ እንኳን ጭው የሚያደርግ እንዳይሆን መጠንቀቅ ይበጃል። እግዚአብሔር ይርዳል። መልካም የትንሳኤ በዓል ይሁንላችሁ። አሜን።